ዜና እረፍት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀድሞ የኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት ፕሬዝዳንት ከዚህ ዓለም በሞት ተለዩ ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባጋጠማቸው መም በህክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸውን በኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት የፕሬዝዳንቱ ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት ፕሬዚዳንት በነበሩት ተቀዳሚ ሙፍቲ ሀጂ ዑመር እድሪስ በማረፋቸው የተሰማቸውን ሀዘን ገለጹ። የኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት ፕሬዚዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር እድሪስ በማረፋቸው ሀዘን ተሰምቶኛል። ሀጂ ዑመር እድሪስ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግ እውቅና እንዲኖር ያደረጉት አስተዋጽኦ ሁሌም እናስታውሰዋለን። ለቤተሰቦቻቸውና ለመላ የኢትዮጵያ ሙስሊሞች መጽናናትን እመኛለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት በነበሩት ተቀዳሚው ሙፍቲ ሀጂ ኡመር ኢድሪስ ማረፍ የተሰማቸውን ሀዘን ገልጸዋል።

ጉድለትም የላቸው አምሳ አመት የሞላው ጊዜ ያልታወቀ በሽታ አገኘኝ ይላል። አዲስ በሽታ መጣ እማይላቀቁት መናጢ ስልሳ አመት እስኪሞላ ድረስ ሰውየው አካላቱ ማጉየሩ በጣም ያስታውቅበታል። ስልሳ አመት የሞላ ጊዜ ማጉደሉን ያውቀዋል። ሰውነቱን እንደሚያጎድ ይረዳዋል፣ ያውቀዋል። ሰባ አመት የሆነ ጊዜ በጣም ይፋ ይሆንበታል። ሰማንያ አመት የሆነ ጊዜ

የፈለጅነነውን ሁላ መሰራት አንችልም። የኩኑ አሲር የአላህ ምርኮኛ ምርኮኛ ምን ይሰራል? ባይሆን ካሳለም ከሰባ አመት በላይ የሆነ ሰው ዱአው መቅቡር የእስልምና ሃይማኖት የመጀመሪያ ትምህርቱ ነው። የልብስን ንጽህና መጠበቅ፣ የአካልን ንጽህና መጠበቅ፣ የቤትን ንጽህና መጠበቅ፣ የጎረቤት መብት ማክበር፣ ጎረቤትን መክበር ማክበር፣ ንጽህናቸውን እንዲጠብቁ ማድረግ የእስልምና ሃይማኖት የመጀመሪያው ትምህርት ነው። ዛሬ እንደ አዲስ የምንመክረው አይደለም። አሁን የአሁኑ መሪያኒት የአሁኑ መፍትህ ምንድን ነው? ዱዓ ነው። ጸሎት ነው። በየቤታችን እንደ ጠባያችን እየተወበት ወደ እየታይ ቅርታ እየጠየቅ እባክ እየታይ ቅር በለን ብለን፣ ኧረ ይህን አደጋ መልሰልን፣ ይህና አደጋ መልሰልን፣ ይህና አደጋ ተከላከለልን፣ እኛ አቅም የለንም ማለት የየ አንዳንዱ ሰው ድርሻ ነው። በተለይም ደግሞ የሃይማኖት አባቶች ከፍታ ድርሻ ነው። የሃይማኖት አባቶች ምንጊዜም ቢሆን ችግር ሲከሰት አይሆን፣ ችግርም ባይከሰት ሁልጊዜ ፈጣሪ ጌታ ጋር የሚገናኙ መሆን አለባቸው። ያየናል፣ ይሰማናል፣ ስንናገር እየሰማ ነው፣ ስንሰራ እያየ ነው ብለው መቆም የሃይማኖት አባቶች ድርሻ መሆን አለበት። አሁን መችም እንግዲህ ተደግሟል። ይሄ ነገር ጥንቃቄ አዲንም በብዛት ለው ስበብ ነው እንጂ ጥንቃቄ አዲንም እሚያድነው ፈጣሪየ አላህ ነው። የሚያደርገው የዚህ መድኃኒቱ ዱዓ ማድረግ ነው፣ ሰደቃ መስወደቅ ነው፣ አውፍ መባባል ነው፣ ተሐጽያት መቆጠብ ነው። ይሄ ዱዓ የሚባለው ነገር ጥቅሙ ብዙ ነው። አንደኛ ጥቅሙ እንደ ዛሬ የተከሰተውን አንበጣ በሽታ አደጋ እንዲጠፋ እንዲቀር፣ እንዲወገድ ያደርጋል። ዱአችን በርከት ያለ እንደሆነ፣ ሶደቃችን በዛ ያለ እንደው፣ እስቴፋራችን በርከት ያለ እንደው፣ ምናልባት ቀላል የሆነ እንደው ያቃልልልናል። ሌላ ደግሞ ገና የሚፈጠር አደጋ ይኖራል። አናቀውም ተይተሰባቱ ሰባቱ ሰማያት በላይ አላህ የበላ ድርጅት አለው፣ ያ ዴጋ ድርጅት አለው። ከዛ ነው የሚወጣው። ዱአችን ሶደቃችን እስትፋራችን ያ ሲመጣ ዱአው ወደ ላይ ሲሄድ ተያይዞ ያለም እስከሚጠፋ ድረስ ይቆያል። ምናልባች ዱአችን ሶደቃችን እስትፋራችን በርከት ያላንደው አለዛ በቀላል ይደርስብናል። ይሄን ያለፈንደው የሰራነውን ኃጢአት መማሪያ ይሆናል። ሌላው አራተኛው ከሞት በኋላ ለደረጃችን ለጀነት ምክንያት ይሆናል። እንደዚህ ያለ ጥቅም ስላለው ዱዓ ሁልጊዜም ዱዓ ተገቢ ነው። ዱዓ ማድረግ አለብን እኛ ለህዝበ ስላሙ እንደይሁም ለህዝበ ክርስቲያኑ ሁሉም ወንድማችን ነው። ሁሉም እኛ ሰው ምርጫ የለኝ ሙስሊም ክርስቲያን ብያል አገራችን የሚለም የዘንያ ሙስሊሙም ክርስቲያኑም እኩል ነው። ድሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው። የዘንዳ እንዲህ አለ ነውና እንዲህ አለ ላርግለስ ለብቻ ክብሮት ልሰጥ የሚል አሳብ የለኝ። ምን የዘንዳ እንዲ አለለኝ እንዲ አለለኝ። ስለዚህ ለሁሉም ምን ያለ እሳለሁ፣ አዝናለሁ። ምን ያልባቸው ይህ ይሆናል እንጂ ያበላሁት የለኝ፣ ያጠጣሁት የለኝ፣ ገንዘብ የሰጠሁት የለኝ፣ የዋልኩለት የለኝ። ሁለተኛ ደግሞ ስናገርም ደግሞ ይሄ ነገር ተቀባይነት ያገኝ፣ ይሄን ነገር ሰው ይወደደው አልናገርም። ትክክለኛው ነገር ለሕዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይህ ነው ብዬ ነው የምናገር።